ጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘው ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሶሎሜን ይዞ ወደ ግብፅ ሀገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች የዞሩ ሦስት ዓመት ከስድስት ወር ኖሮ፣ ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤልም አገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ መአልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይቺም ክብር ግባና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከሀገራ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። የተባረከውንም የውሃ ምንጭ ታጥበው ከደቡያቸው ሁሉ ይድናሉ። በዘሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን የመረጣትና የወደዳት በስጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ዋሾቹም ላደረገን ለእግዚአብሔር ምስጋና ይሁን፣ ለዛለሙ አሜን። በዚችም ዕለት የአንድ ሺ ሁለት ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖች እግዚአብሔር ይማረን፣ ለዛለሙ አሜን። በዚችም ዕለት የሮማኖስ እናት ትምዳ አረፈች። በረከቷ ከኛ ጋር ይኑር ለዛለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ ዘጠኝ በዚች ቀን የታላቁ ነቢይ ሳሙኤል የረፍቱ መታሰቢያ ነው። እዛ አቅረብኩ ማይሌት ዘኪር አይላፍ ብነ ህፀንዱ ዘልፈለለ ነብ ብቶቶ ዘኔቴ መጻፈ እንተረሰ ከግዚኦ ጸሪቀ መሎ ተኩፍ እምላው ብሏት ዘተርፈ ነቢያት ቅዱሰን ሰማቶ ጸርቀ እንደናገል